ሰላም እንደምን አላችሁ? እንደምን ቆያችሁ? ያላችሁ በሰላማችሁ ይብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ ለቻናሉ በቅድሚያ እንግዲህ ላይክ እያደረጋችሁ ጀምሩ ማለት እወዳለሁኝ። እንግዲህ ከዚህ በኋላ የመልእክት ማስተላለፍ ይኖርብኛል። አልፎ አልፎ አዲሶች ካላችሁ ስብስክራይብ አድርጉ፣ አባሪዎች ደግሞ ላይክ አድርጉ። ብዙዎች ጋር እንዲደርስ ማለት ነው መልእክቱ። በዛሬው በነው መርከብ ሜዳ ቆይታችን ብንሰማው እናተርፍበታለን፣ እንጠነቀቅበታለን። አንዳንዶቻችን ምናልባትም ለካ እንደዚህ ነው ወይ ብለን እንድንገረምም ጭምር ያደርገናል ብዬ አምናለሁ። ምናልባት ባለማወቅ የምናደርጋቸው ከሆነ ማለት ነው እና ብዙ ጊዜ እንደ ነው መርከብ ሜዳ የማስተላልፈው አዲስ የዓለም ስርዓት ማለት ዓለምን በግሎባላይዜሽን ማዕቀፍ ወደ አንድ መንደር ማምጣት ማለት ነው። ወደ አንድ መንደር ማምጣት ማለት እንዴት ነው የምንመጣው የሚለውን ነገር ያው ከዚህ ቤትም አንስቼዋለሁኝ፣ አሁንም አንስቼዋለሁ፣ አነሳዋለሁኝ። አንደኛው የባህል ወረራ ነው። የባህል ወረራ ማለት የእኛን እያስጣሉ የእነሱን መጫን ማለት ነው በአጠቃላይ ዛሬ ስለ ሃልዊን ደይ መነሻ አድርገን የተወሰነ ቆይታ ለማድረግ እንሞክራለን። ምናልባት አንዳንድ ማሳያችሁ ሙቪዎች አሉ እጅግ በጣም ለማየት የሚቀፉ የሚያስጠሉ፣ ግን ደግሞ ማየት ስላለብን ነው ማጋራችሁ መልዕክቱን። ምን ያክል እኔ በግሌ እያስጠላኝ ነው ለእናንተ ሸር እያደረግኳችሁ ያለሁትና ቢሆንም እንኳ ግን ደግሞ አስፈሪነቱን አስጠይ መሆኑንም በዚህ መልኩ ማየትም ጭምር አለብን ብዬ አምናለሁ እና ለምን እዛ ህይወት ውስጥ ገብተን በተለይ ልጆቻችን፣ የማያውቁ ሰዎች በየዋህነት ባለማወቅ ህዝቤ እውቀት ከማጣቱ የተነሳ ጠፋ እንዲለው ቅዱስ መጽሐፍ በዛ ምክንያት ተጠልፈን እንዳንጠፋ ወይም ደግሞ እንዳንስት ይጠቅማል በሚል ነው እና ይህን መልእክት ላጋራችሁ የወደድኩት ና እንግዲህ ስለ ሀሊዊን አዲሳችሁ አይሆንም። ኦክቶበር ሰላሳ አንድ እንደ አውሮፓውያን ዘመን አቋጠር በየአመቱ ይከበራል። ምናልባት ይህም በተመለከተ ያው ሁሌም ማነሳው ነገር አለ እና ከዚህ ከወደቁ መናፍስት ወይም ዘፎለን ኤንጀርስ የሚባሉት በኖህ ዘመን የወደቁ መናፍስት ያስተማሩት ትምህርት ነው ዛሬ ላይ ዓለምን ሁሉ በክሎት የምናገኘው ማለት ነው። ምናልባት ስለ የሙት መንፈስ ሲባል ሰምታችሁ ታውቃላችሁ እኛም ሀገር ላይ በዚህ ጉዳይ ላይ ብዙ የሚነገሩ ነገሮች አሉ ስለ ሙት መንፈስ ማለት ነው የሙት መንፈስን እናናገራለን የሚሉ የሙት መንፈስን እንጠራለን የሚሉ አካላትም ኢትዮጵያ ውስጥ መቼም አይኖሩም ብለን ማለት አንችልም እንደዛ ከሆነ ሀሰት ነው ውሸታም ወይ ነው የምንባለው እና አሉ ግን ደግሞ ይሄ በቤተክርስቲያናችን ዘንድ በሃይማኖታችን ዘንድ እጅግ አፀያፊ የሆነ ነውር የሆነ ነገር ነው እርግጠኛ ነኝ እኛ ሀገር ላይ እኮ ጥንቆላ ሲነሳ መተት ሲነሳ ደብተራዎች የሚያደርጉ ነገር ሲነሳ ብዙ ሰው ይቃወመዋል። ግን ይሄ እኛ አገር በቤተክርስቲያን ደረጃ በመድረክ ትሪት ላይ የምንቃወመው ነገር በነጮቹ በኩል ሆኖ፣ ሴሬሞኒ ሆኖ፣ በፌስቲቫል መልኩ ሆኖ ሲመጣ ተቀብለን እናከብረዋለን። የማይገባኝ ነገር ይሄ ነው። አሁን የሙት መንፈስ ያልኳቸው አሁን ኢትዮጵያ ውስጥ አሁን ስለዚህ ጉዳይ አዲሳችሁ አይደለም። ሀሊዊን ደይ ማለት ባጭሩ የሙት መንፈስን የሚከበርበት ቀን ማለት ነው፣ ባጭሩ ዝርዝሩን ሳንገባ ማለት ነው። ለሁለት ሺህ ዓመታት ያክል ተከብሮ ሲከበር የነበረ ጥንት ጀምሮ ሲከበር የነበረ በዓል ነው። ምናልባት በአውሮፓ ውስጥ እንደነ አይርላንድ እንደነ ግሬት ብሪቴን የሚባሉ ሀገራት ብንጠቅስ አውሮፓ ውስጥ መነሻውን ያደረገ በዓል ነው። ምን ማለት ነው? ባጭሩ በብዙ አይነት መልኩ ትርጉም ሰጥተው ይህንን በዓል ያከብሩታል። በዋናነት ግን በዛን ሰዓት ይላል እንደውም የሰመር ወቅት አብቅቶ ወይም ደግሞ የክረምት ወቅት አብቅቶ የበጋ ሰዓት በሚመጣበት ሰዓት ክረምቱ ካለፈ በኋላ ማለት ነው። አዝመራቸውን ከሰበሰቡ በኋላ ግን የጨለመው ዘመን አበቃ የብርሃን ዘመን መጣ ብለው እንደሚያከብሩት እና በዛ መልኩ ይህን ትርጉም እንደሚሰጡት እና በሌላ በኩል ግን በዚሁን እለት ደግሞ የሞቱ ወገኖቻችን በምድር ላይ የሌሉ በህይወተ ስጋ የተለዩ ወገኖቻችን በዛን እለት እኛን ለማየት እኛን ለመጠየቅ፣ ወይም ደግሞ ወደእኛ ጋር ይመጣሉ ብለው ያምናሉ። እና በሚመጡበት ሰዓት ግን እንግዲህ የሞት መንፈስ በጣም አስፈሪ ተደርጎ ነው የሚሳለው። እና በአጠቃላይ እነሱ በሚመጡበት ሰዓት አስፈሪ ነገር ስለሆነ እነሱን ላለመፍራት እና እነሱን ለማስፈራት በሚል እንደገና ደግሞ በህይወት ያሉት ደግሞ የሚስሉት ጭራቃዊ ምስል አለ። በዛም በኩል ያለው ሰይጣን ነው፣ በዚህም በኩል ያለው ሰይጣን ነው። ሰይጣንም በሰይጣን ማለት ነው እነሱ ላለመፍራት እነኛን ለማስፈራት ሲሉ የሚሄዱበት መንገድ ማለት ነው። ባጭሩ እንዲህ አይነት ሴሬሞኒ ዲመኒክ የሆነ ወርሽፕ ያለበት ወይም ሰይጣናዊ የሆነ አምልኮ ያለበት እንቅስቃሴ ነው ሀሎዊን ዴይ ማለት። እናየዋለን አውሮፓ ውስጥ ብቻ አሁን ሩቅ አድርገን አይደለም ነገሩ የምናወራው። በነገራችን ላይ ራሳችን ጓዳ ገብቶ፣ ለዛ ነው ቅድም ያልኳቸው እኛ ሀገር ላይ የቤተክርስቲያን ደረጃ በብዙ መድረኮች እንደ አይነት አሰራሮች እንደ አይነት ነውሮች ሲነገሩ የምንጸየፋቸው ነገሮች ነጮች ግን በእንደ አይነት ሴሬሞኒ በርቆ አድርገው ሲያመጡት የዛን ነገር ለማክበር ያንን ነገር የራሳችን አድርገን ለመውሰድ ስንጋጋጥ እንታያለን። አውቀንም ይሆን ሳናውቅ ማለት ነው። ምናልባት ሙቪዎችን ላሳያችሁ። አሁንም እንዳልኳችሁ ይሄ የሃሎዊን ደይ ምን ያክል ዲመኒክ እንደሆነና ወይም ደግሞ ሰይጣናዊ እንደሆነ በደንብ እንድትረዱ ስለፈለግኩ ነው። በዚህ መልኩ እንዲህ አይነት ሲያዩት እራሱ የሚዘገንን አይነት ሙቪ የማሳያችሁ እንየውና፣ እና ደግሞ የራሳችንን ጉዶች አይተን ቆይታችን እናጠናቅቃለን። ወደ ሙቪው እንሄድ። ይሄ የፈረንጆቹ ካልቸር አንዳንድ ጊዜ ትንሽ ለየት ይላል እና የሚበዛም ይመስለኛል። እንግዲህ ኦክቶበር ሰላሳ አንድ የፈረንጆቹ ሃሎዊን የሚባለው በተለያዩ ኮስቱም፣ በተለያዩ አለባበስ ራሳቸውን የሚገልጹበት እኔ ዓላማው ምን እንደሆነ እንኳን አላቀውን። በርግጥ ሃሎዊን ተከብሯል እና በዛ በዓል ላይ አይታችሁ ከሆነ ከነሳይመን ኮዌል ጋር አሜሪካን ጋር ታለንት ላይ የምትሰራው ሄዲክሉም ትባለው የለበሰችው ኮስቲውም እጅግ በጣም አስደንጋጭና አስፈሪ ነው እና አይታችሁት ከሆነ ይሄ ከጀርባይ እንደሚታየው ምስል ሄዲክሉም የለበሰችው ሜዱሳ የሚባል በግሪክ አፈ ታሪክ ወይም ሚቴዎሎጂ ውስጥ ያለች ሴትን ነው። እቺ ሴት በጸጉር ፋንታ ጭንቅላት ኋላ ያለው እባብ ነው እና እቺ ሜዱሳ የምትባለው በግሪክ ሚቶሎጂ ላይ ያለችው ገጸ ባህሪ የተመለከተቻቸው ሰዎችን በሙሉ ወደ ድንጋይነት ይለወጣሉ። አይታችሁ ከሆነ እዚህ ቪዲዮ ላይም ቢሆን የካይሊ የማነች የሄዲክሉም ባል ልክ ወደ ድንጋይ እንደተለወጠ ሰው ሆኖ አክት ያደርጋል እና ትንሽ ለማየት የሚከብድ ነው። ልክ ሰውነቷ እንደ የእባብ ሰውነት አይነት ያለው ምናምን ነገር ነው እና ከአምስት መቶ ሺህ ዶላር በላይ የፈጀ ኮስቲውም ነው በነገራችን ላይ እና እኔ እንዴት እንደሚያስቡት ትንሽ ከበድ ይላልና በተለይ አሜሪካ ላይ በአሜሪካ ካልቸር ላይ ይሄ የግሪክ ሚቴዎሎጂ የሚባለው ነገር የግሪክ አፈታሪክ በጣም ደጋግመው የሚያመጡት ነገር ነው። ብዙ ፊልሞቻቸው እነ ቶር ምናምን የሚባሉት ይሄ ከግሪክ አፈታሪክ ታሪክ ጋር የተያዘ ነው እና እንዳዲስ የግሪክና የሮማን ሚቴዎሎጂ አፈታሪክን ታሪክን እንዳዲስ ሪቫይ የማድረግ የሆነ ቴንደንሲ ታያላችሁ። በእርግጥ እሱ ከጀርባ እጅግ ብዙ አጀንዳ አለው። ግን ይቺ የሄዲ ክሉም ኮስቱም የሃሎዊን ኮስቱም በጣም ብዙ መነጋገር ይሆናል። እንዲያውም የአንዳንዶችን ኮስቱም ይሄ ኮስቱም ነው እስኪባል ድረስ እና ሄዲ ትንሽ ወጣ ያለ ኮስቲዩም ነው፣ እንደ ሊዛርድ ነገር እንደ እባብ ነገር ምናምን አለበትና እንኳን ለኛ ለፈረንጆቹም ከበድ ብሏል። ባይዞ እንግዲህ እንዳያችሁት ወንድማችን ያው ታውቃላችሁ፣ ብዙ ጊዜ በአፍሪካ ድንቃ ድንቅ ላይ ሰይፉ ላይ እየቀረበ ብዙ ነገሮች እንትን የሚል እሱ ለራሱ ከሌላ በላይ የሆኑበት መሰለኝ በዚህ መልኩ ይህንን ሙቪ ያጋራውና እውነት ነው አንዳንድ ጊዜ በጣም ከሱ የወሰርኩለት ነገር ብዙ አጀንዳ ከጀርባ እንዳለ የሚል ምንም አጀንዳ፣ ሁሌ የምንናገረው አጀንዳ ነው፣ ዘኒ ወርልድ ኦርደር አጀንዳ ነው። አጀንዳው ሌላ ምንም አይደለም። በአጠቃላይ ወደፊት አዲስ ዓለም ስርዓት ታርጌቱ ይሄ ነው። በቃ ትውልድን በእንደ አይነት ነገር መናፈስትን ሰው ልጆች አእምሮ ላይ መጫን ነው። የባህል ወረራ፣ ባህል ማጥፋት፣ እምነት ማጥፋት፣ እሴት ማጥፋት እያልኩ ሁሌ የሚነግራችሁ ይሄ ማለት ነው። ይሄ ማለት እንግዲህ እንግዲህ አሜሪካን ታላንት ሾው ላይ እንግዲህ እንደ አይነት መልኩ ይሄ ማለት እንግዲህ በጣም ሚሊዮኖች የሚከታተሉት መድረክ ነው። እንደ አይነት መድረኮችን ደግሞ በእንዳዛ አይነት ሰይጣናዊ በሆነ መልኩ ሁሉም አፉን ከፍቶ እንዲመለከት ማለት ነው። አንዳንዶቹ ጥያቄ የሚጠይቁ አሉ። አዲስ የሆነባቸው ልካው እንደ ወንድማችን ማለት ነው። ግን አዲስ ነገር አይደለም በአዲስ አለም ስርዓትን ሁሌ ለሚያስተዋውቅ እና አዲስ አለም ስርዓት ማለት ምን ማለት ነው ብሎ ለሚሰራ አካል ይሄ ደኔ አዲስ አይደለም። ለምን ከዚህ የበለጠም ስለሚሰራ አሁን ይሄን እያወረ ያለ ነው። በኢንተርቴንመንት ዘርፉ ያለውን ነው። በመዝናኛው ዘርፉ በጎት ታለንት ሾው ላይ የቀረበውን ነው። አሁን ይሄ በመዝናኛው ብቻ ያለው ማለት ነው ፊልሙ ኢንዱስትሪ፣ ሙዚቃው ኢንዱስትሪ፣ ሌላም ሌላም ማንሳት የሳይንስ ኢንዱስትሪውን ብናነሳ፣ የቴክኖሎጂ ኢንዱስትሪውን ብናነሳ በሁሉም መስክ ላይ አሉ እነኚህ ሰዎች መኖር ብቻ ሳይሆን ሳይሆን ኦነር ናቸው፣ ባለቤትም ናቸው። ነገራችን ላይ ራሳቸው መስርተው ነው የሚሰሩት። ይህን ስል ግን ከነሱ የሚወሰድ ነገር የለም የሚል ሐሳብ የለኝም። የሚኮረኝ ነገር የለም አላልኩም። ግን ዝም ብሎ አያስቆርጅንም። አደገኛው ነገር ይሄ ነው። አያችሁ፣ ዝም ብሎ ኩረጃ ብሎ ነገር የለም። ሰይጣንም እኮ ዓለምን ወይም የሰው ልጆች ወደ ስህተት መንገድ የሚወስደው እኮ መጀመሪያ መልካም ነገር በእሱ በኩል እንዳለ አድርጎ ነው። ግን መልካም ነገር የለውም እኛ ለማጥመር ሲል የሚጠቀምበት ታክቲክ እና ቴክኒክ ስለሆነ ነው እንጂ እነሱም ቢሆኑ ለስጋዊ ነገር የሚጠቅም ነገር አለም ብለው የሰሯቸው ብዙ የቴክኖሎጂ ውጤቶች ስላሉ ያን ደግሞ እኛ የዛ ጥገኛ ስለሆን ማለት ነው በዘመናዊ ትምህርት ብትሉት በማንኛውም ዘርፍ ብትሉት በብዙ ነገሮቻችን እነሱ ላይ ዲፔንድ እንዲሆንባቸው በጣም ብዙ ዘርፎች አሉ፣ በጣም ብዙ ዘርፎች ማለት ነው። ያን ነገር ግን በነፃ የሚሰጡን ነገር አይደለም ነው። እንደዚህ አይነት የባህል ወረራ፣ የእምነት ወረራ፣ የማንነት ወረራ ሁሌ ያደርጋሉ። እንዳያችኋት እንግዲህ ሄዲስ ጭንቅላቷ ላይ እባብ አለ። በጣም የሚዘገን ነው፣ ስታዩት ራሱ በጣም የሚያስጠላው። ይቺ እንግዲህ በግሪክ ሚቶሎጂ ሜዲሳ የምትባል አንዲት አማልክት እንደነበረች በግሪኮች ሚቶሎጂ የሚነገር ነው። በተለይ ይሄ በግሪክና በሮም ጥንት ከክርስቶስ ልደት በፊት የነበሩ አማልክቶች ፕራክቲካሊ በዚህ ዘመን በፊልሙ አሉ፣ በሙዚቃው ኢንዱስትሪ አሉ፣ በቴክኖሎጂ ኢንዱስትሪ ውስጥ አሉ። መታሰብ ያደርጎላቸው ግን ስማቸው ነው ብዙ የሆነው እንጂ ሌላ ማንም አይደለም ሳጥናኤል ነው። በሳይንሱ አሉ የሚያልኳቸው። ለዛ ነው ፕላኔት ላይ ብትወጡ ሶላር ሲስተም ብትመለከቱ እነ ሳተርን፣ ፕሊቶ፣ ዩራንስ፣ ቬነስ እነ ማርስ እያል ይህን ስላችሁ እነዚህ ፕላኔቶች እግዚአብሔር ነው የፈጠራቸው ምንም ጥያቄ የለው። ባለፈው እንደውም አንድ ጥያቄ ተነስቶ የነበረ ኮመንት ላይ ስለ ሳተርን ሳነሳ ማለት ነው የፀሐይ አምላክ እያልክ ለምንድን ነው የምትለው የሚል። የፀሐይ አምላክ እውነት ነው ክርስቶስ ነው ፀሐይን የፈጠረ ማለት ነው። ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ግን ዳቢሎስ ራሱን ከእግዚአብሔር ጋር ማስተካከል ስለሚፈልግ ራሱን የብርሃን መልአክ አድርጎም ስለሚገልጥ ማለት ነው እኔ ምንድን ነው በኦሪት ዘፍጥረት ላይ ተጠቀሰው አዳምና ሔዋንም በገነት በነበሩበት ሰዓት እኮ ዕፀ በለስን ካበላቸው በኋላ እኮ ብርሃን ተገለጠላቸው ነው ወይም ሉሲፈር ወይም ብርሃን ተሸካሚ እንደዚያ አደለ። እና አልበርት ባይክ የፍሪሜሰን ኮማንደር አልበርት ባይክ ካስታወሳችሁ ውስጥ ሞራል ኤንድ ዶግማስ የሚለው መጽሐፉ ላይ ገጽ ሁለት መቶ ሀያ አምስት አካባቢ ላይ ሉሲፈር ኢዝ ኤ ላይት ቤረር ነው የሚለው። ሉሲፈር ማለት ብርሃን ተሸካሚ ነው ወይም ብርሃን ያመጣ ነው ይለዋል። እውነት ነው፣ እውነት ነው ያልኮትበት ምክንያት ምንድን ነው? በክብሩ በነበረበት ሰዓት አንተ የአጥቢያ ኮኮብ ይለዋል። ኢሳያስም አንተ የአጥቢያ ኮኮብ። የአጥቢያ ኮኮብ እንግዲህ እንደምታውቁት ጠዋት ላይ በምስራቅ በኩል የምትወጣ ናት ፍንጥቅ ብላ የምታበራ ማለት ነው። በጨለማ ውስጥ የምታበራ ማለት ነው። በክብሩ በነበረበት ሰዓት ዳቢሎስም የብርሃን መልአክ በነበረበት ሰዓት ለእግዚአብሔር ቅርብ በነበረበት ሰዓት የእግዚአብሔርን አብ መጋረጃ የሚከፍት የሚዘጋ በነበረበት ሰዓት ይሄ ክብርና ይህ ስም ነበረው። ከዛ በኋላ ግን ይሄ ክብር አሉ ተገፏል። ከተገፈፈ በኋላ ብርሃን ተሸካሚ አይደለም፣ ጨለማ ተሸካሚ ነው ዳቢሎስ ሳጥናኤል ማለት ነው። ግን እስቲል ነው እነኚህ የአዲስ ዓለም ስርዓት መሪዎች ዳቢሎስ የጨለማ ተሸካሚ ነው ብሎ አያምኑም። ጨለማ ማለት ያው ይታወቃል፣ ፀሐይ ስወጣ ፀሐይ ስገባ የማታ የሚመጣው ማለት አይደለም። ጨለማ ማለት የሰይጣናዊ አሰራር ማለት ነው። እግዚአብሔር ከእግዚአብሔር ተቃራኒ የሆነ አሰራር ሁሉ የጨለማ አሰራር ይለዋል። ስለዚህ የብርሃን ተሸካሚ ነው ይሉታል። ስለዚህ ዳቢሎስን አሁንም የፀሐይ አምላክ ነው ፀሐይ እንደምታውቁት ለዓለም ሁሉ የሚያበራ ነው ዳቢሎስን ለዓለም ሁሉ ስልጣኔ ያመጣ ነው ብሎ ያምናሉ ነው አጭሩን ኮንሰፕት እነማ አዲስ አለም ስርዓት መሪዎች እኛ አይደለን ይሄን ያለው እነሱ ናቸው ይሄን ያሉት ስለዚህ ሳተርን ብለው በፀሐይ ላይ በነገራችን ላይ ይሄንን ዳቢሎስን የሰው ልጆች የፀሐይ አምላክ ብለው እንደሚያመልኩት ራሱ መጽሐፍ ቅዱስ ነው የሚነግረን ከዚህ በፊት አንስቼላችኋለሁ አስታውሱ ይህንን ጥያቄ ጠየከኝ እህት ወይም ወንድም ያንን የተናገርኩትን ቃል ካልሰም ያልተከታተላችሁ ናችሁ ብዬ አምናለሁ። ትንቢተ ሕዝቅኤል ምዕራፍ ስምንት ከቁጥር አስራ አራት ጀምሮ ያለው ብትመለከቱት እስራኤላውያን በድብቅ ጀርባቸውን ለቤተ መቅደሱ ግንባራቸውን ወደ ፀሐይ አዙረው ለሳጥላኤል ይሰግዱ ነበረ፣ ለፀሐይ ይሰግዱ ነበረ ይላል። ፀሐይ ይሄ ጣዖት አምልኮ ነው። ሳተርን ማለት የፀሐይ አምላክ ማለት ነው። ግን ነው ወይ? አይደለም። እንደኛ እኮ አይደለም ነው እያልን ያለ ነው። እነሱ ግን ሳጥናኤል የፀሐይ አምላክ ነው፣ ስለዚህ የእኛን አምላክ ተቀበሉ እያሉን ነው ያሉት ነው። እየተነጋገርን ያለ ነው። ሃሎዊን ደይ የኛ ደይ አይደለም፣ እነሱ ግን ተቀበሉ እያሉን ነው። ክሪስማስ ደይ የኛ አይደለም የነሱ ደይ ነው ግን እነሱ ተቀበሉ እያሉን ነው ያሉት ነው። ሰማይ ላይ ያለውን ስርዓት ሶላር ሲስተም እኛ እንድንቀበል ይነግሩናል። እርግጥ ነው አስተምረውናል፣ በጂኦግራፊ ማን ነው ያልተማረው? አሁንም እኮ ለፀሐይ ቅርብ የሆነችው ለመሬት ቅርብ የሆነችው ለእንትን ሩቅ የሆነው ፕላኔት ምናምን እያለ እንላል አደለ? በእነሱ በቀረጹ መልኩ ማለት ነው። ግን እንደዛ ነው ሪያሊቲው አደለም? ይሄ ሶላር ሲስተም ኢቭን ራሱ አፈጣጠሩን በተመለከተ እነሱ በቢግ ባንግ ቲዎሪ አማካኝነት በታላቁ ፍንዳታ እንደመጣ ነው የሚናገሩት። በእኛ ዘንድ ግን እንደዚያ አይደለም። እግዚአብሔር ፀሐይ፣ ጨረቃ ከዋክብትን እንዴት እንደፈጠረ እናውቃለን። በጣም ነው የሚገርመው። አንዳንድ ጊዜ ሳይንሱን በደንብ ስትመረምሩት ገበናውን ነው የምታውቁበት። በጣም የተራቆተ መሆኑን ታገኙታላችሁ። ይህን ስል አሁንም ሳይንስ ለእኛ የመለሰው ጥያቄ የለም እያልኳቸው አይደለም። ይህን ሸሚዝ መስራት የሚችል አቅም አለው ሳይንስ። ቴክስታይል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ሲቪል ኢንጂነር፣ ሌሎች፣ ኢንዱስትሪያል ኢንጂነሪንግ፣ ባዮሜዲካል ኢንጂነር ወይም ደግሞ ሌሎች ሌሎች ኢንጂነሪንግ ዘርፎችን ስማቸው ብንጠራ ሳይንስ የፈጠራቸው ወይም ሳይንስ ያመጣቸው ውጤቶች ናቸው። ቴክስታይል ኢንጂነር ጨርቃ ጨርቅ ሊሰራ የሚችል ይሄ የምዕራቡ ዓለም በጣም አራዳዎች ወይም ብልጦች ስለሆኑ እነሱ የሚመሩበት ቲዎሪ ዳርዊን ቲዎሪ ስለሆነ ዘፊተስት ካን ሰርቫይ በሚለው ፕሪንሲፕል ስለሆነ በሳይንስ አማካኝነት ብዙ ጥያቄዎች መልሰዋል። ሳይንስ እንዲህ አይነት መልካም ነገሮች እንዳሉት አንክድም። ልብስ መስራት ይችላል። ከዚህ ቤት ማንስ መኪና መስራት ይችላል። ሳይንስ ስልክ መስራት ችሏል። ሳይንስ ብዙ ነገሮች መስራት ይችላል፣ ግን ይሄ ሁሉ የስጋ ነው። የነፍስን ጥያቄ ግን መመለስ አይችልም። መጽሐፍ ግን እንደሚለው ሰው ዓለም ሁሉም ቢያተርፍ ነፍሱን ከሰነጋ ምን ይጠቅመዋል? ምንም አይጠቅመውም። እያወረነ ያለ ነውም። አዲስ አለም ስርዓት በዋናነት የስጋን ነገር አጉልቶ የነፍስን ነገር ማስካድ ነው። ስለዚህ ነፍሳችን አንክድም ነው እኛ ደግሞ ይሄ ነው ጥያቄው። ለምን እንደዚህ በምንልበት ሰዓት የምዕራቡን ዓለም ወይም ደግሞ አውሮፓውን እኛ በነሱ ልክ ማሰብ ስላልቻልና ስለበለጡን ነው ብሎ መከራከሪያ ነጥብ የሚያነሳል ሰው ሊኖር ይችላል ብዬ ስላመንኩ ነው። ጊዜ ስለማይበቃ ነው ብዙ ነገሮች አንስተን ብዙ አርጊመንቶች አንስተን በተነጋገርን ደስ ይለን ነበረ ነው። ዞሮ ዞሮ ግን ሃሊዊን እንደ የኛ አይደለም፣ እኛ አይደለም፣ የሴጣን ነው። የሙት መንፈስን የሚከበርበት ቀን ነው እኛ አገር ላይ ያሉ አይደሉ እንዴ የሞት መንፈስን እየሳቡ እናናገራለን የሚሉ በየጸበሉ ብትሄዱ የሚበፈልፉ ሰዎች አስማቸው እንዴ የሞት መንፈስን የሚስቡ ሰዎች ስንት ደብተራ ስንት ጠንቋ፣ ያለ እኛ ሀገር ያለውን በዚህ መልኩ እያንቋሸሽን እየተራገብን እየተናገርን፣ በሀልወይን እንደ በኩል አድርጎ የሞት መንፈስ በዓል ሲመጣ ግን ሴሬሞኒ ብለን እናከብረዋለን። በጣም ነው የሚገርማቸው። አሁን ብዙ ጊዜ ካላስተዋላችሁ፣ አሁን ሀገራችን ላይ የምናያቸው ሰዎች ባለማወቅም ባለማወቅ ያቸዋል ባለማወቅም ባለማወቅ እጃቸው ላይ እንደሚሻል አለሙት ነገር አታቸው እዛ አይናቸው ላይ እንደዛ እንደኩል አድርገው የሚኳሉት አውሬ የሚመስሉበት እዛ አፍንጫቸው ላይ ያ አንዱ ሀልወይን ዴይን በሚያከሩበት ሰዓት የሚያደርጉት ኤክስፕሬሽን ነው። እስኪ እኛም አገር ያሉትን ዝም ብዬ ሙቪ ላሳያችሁ። እንግዲህ እንዳያቸዋቸው ባጭሩ እነዚህ ማለት የኛው አበሻ ናቸው፣ ኢትዮጵያውያን ናቸው። ሀሊዊንዴይ በዚህ መልኩ እያከበሩ ማለት ነው። ፊታቸው ላይ ያለውን የቀለም አቀማመጥ፣ ኤክስፕሬሽኑን፣ የሚያደርጓቸውን ምልክቶች ተመልክቷቸው። ይሄ ብቻ አይደለም። አሁን ብዙ ላይ እህቶቻችን አብዛኞቻችሁ እኔ አውቃችሁ አይመስለኝም። እጅ ላይ እግር ላይ መሸላለ ብዙ አለ። እና እነዚህ ያዚያ ነገሮች ከየት የመጡ ናቸው? እራሳችሁን ጠይቁ። ለማንኛውም እና እኛ እንደ ምርከብ መልዕክቱን ማስተላለፍ ነው ከእኔ የሚጠበቀው ከእናንተ ደግሞ የሚጠበቀው ወስኖ ህይወትን ማስተካከል ነው። የኛ አይደለም በቃ። ከዚህ ጋር በተገናኙም ብዙ የሚደረጉ ክብረ በዓሎች ወይም ደግሞ ዝግጅቶች በጣም ሰፊ ነገሮች አሉ። ስለዚህ በአጭሩ ግን ስለ ሀልዊንዳይ በሰማችሁ በሰማችሁና በአጃችሁ ቁጥር ተቃውሞ የሚል መልእክትን ያለኝ የሙት መንፈስን የማክበሪያ ቀን ማለት ነው ባጭሩ። ሙት መንፈስ ታቢዶስ ነው፣ ሞትን ያመጣ ማለት ነው። ስለዚህ ይሄንን ባለማወቅ የምታደርጉ ሰዎች በተለይ እንድታቁትና እንድትገነዘቡት እንድትረዱት ለካ እንደዚህ ነው ወይ ብላችሁ እራሳችሁ እንድትጠይቁ እንድትችሉ ለማድረግ በሚለው ይህንን አጠር ያለ ቆይታ እየላችሁ የመጣውት እንግዲህ፣ በድጋሚ በሀሳቦች እስከምንገናኝ መልካም ቆይታ እንደሆንላችሁ እመኛለሁኝ። ይቆየን።